ሰላም ሰላም ሰላም ሰላም። ሙስሊሙ ክርስቲያንም እህቶቼ ወንድሞቼ እንዴት አደራችሁልኝ? አዳር ትዳሩ ኬዶኬ ነው ፋይልና ፎሮፎር ነው ብቅ ጥልቅ ፈካደ መቅነጠፍ ጠሽ ጠንባ ብለን መተናል ማለት ነው። እንዴት ናችሁ? አዳራችሁ ፏ ብትን ነው በጭንቅላታችሁ በኮማንዶ ምት የተገለበጣችሁ የተገለባበጣችሁ በመወልወል በመጥረግ ሆዲቃ በመጠቅጠቅ ያላችሁት በሙሉ ለመዳብን በአፍ በግንባሯ ሻይ እያፈላችሁ ሳንዱሽ እየለጠፋችሁ ያላችሁት እህቶቼ አደራችሁ ወይስ አደረባችሁ እያልኩኝ መጥቻለሁ። እንደው መድኃኒያለም ከክፉ ነገር ሁሉ ይጠብቃችሁ። በመንገዳችሁ ሁሉ እሱ ጥላ ከለላ ይሁንላችሁ። የምትሠሩበትን ገንዘብ ንብረት ሁሉ እሱ ይባርክላችሁ። ከድንገተኛ ሞት ከድንገተኛ አደጋ ፈጣሪ እኔንም እናንተንም ይጠብቀን። የቤተሰቦቻችንን ሞትም ሆነ የተለያየ ነገር ክፉ ነገር አያሰማን። ባል ላላችሁ ባሎቻችሁን ፈጣሪ ይጠብቅላችሁ። ልጆች ላላችሁ ልጆቻችሁን እግዚአብሔር አምላክ እቅፍ ድግፍ አድርጎ ትልቅ ደረጃ ያደርስላችሁ። የማታ ሰፊ እንጀራ ይስጣችሁ። ወጥቶ ከመቅረት ብዙ ነገር እግዚአብሔር ይሰውራችሁ። ረጅም እድሜ ከጤና ጋር ይስጣችሁ። ገንዘብ ወርቅ ምናምን ከንቱ ነው፣ ከምንም በላይ ጤና ነውና ጤናን ይስጣችሁ እያልኩኝ እኔ ጂጂዬ ፍቅር ልምጣ ሆይ ልቅር ላድርግልሽ ጉንጭ ሸማ ቅርቅር እያልኩ መጥቻለሁ ማለት ነው። እሺ አላችሁልኝ? ይኒ ማይ ፍቆይ አይ ተከስትየ የኔ ማይፎን ቃ ማን ነው ግን? እኔ ራሴ አላውቅህም። ተከስተ ለማንኛውም አላችሁልኝ ስታስቡ ስትጨነቁ ያደራችሁ የሄሉ ጉዳይ ምን ልንሆን ነው እያላችሁ ዙጥ ዙጥ ዙጥ ዙጥ ዙጥ እያላችሁ ቲክቶክ ላይ ስትፋተጉ ስትፈታተጉ የነበራችሁት እህቶች አላችሁልኝ። ኑሩልኝ ባላችሁበት፣ ፈጣሪ ይጠብቃችሁ እያልኩኝ አብርሃምንና ውሽምትን ይዤ መጥቻለሁ። እንደዚሁም የኛዋን ንግስት ይዤ መጥቻለሁ ማለት ነው። ከዚህ በመቀጠል ከማን ልጀምር? ኡህ ጂጂዬ እንደው ዛሬ ስቁርሴን ማልበለው ሻይም ማልጠጣው ጉሮሮ የራሱን ንቅንቅ እያደረገኝ ነው። ፎቶ ልበልበት መሰለኝ። ምን ልላችሁ ነው በትላንትናው ቀን እንግዲህ ሄልሻ በኮማንዶ ምት በአናት በግንባሯ ቢሯውን ግጥም ግጥም ግጥም አድርጋ ውይ ብላለች።

በቃ አደረገቻል አደረገቻል። ብሶታን ሁሉን ያወጣችባት ያለች እኮ ልጅቷ። አቀለጠችው አቀለጠችው። ማንተን ጡዝ ጡዞሽ፣ እጅ ያለሽ ባቴጂስ ይሄ ሁሉም ይመጣብኛል ብልሻል። አናትሽን እኮ በዛ በብርጭቆ እኮ በዛ በጠርሙስ አናትሽን ብትለው እንደ ዋጋሽን ነበር ምሰጥሽ። እና ምን ልላችሁ ነው ከዚህ በመቀጠል ልጅቷን ልዑል ነው ይዟት የመጣው ማለት ነው። ለምንድን ነው እኔ ብዙን ጊዜ ጥያቄ የሚሆንብኝ በእውነት እግዚአብሔርን። እኔ ልዑልን በጣም በብዙ ነገር የምቃወመው ነገር አለኝ። አንደኛ ነገር ልዑል እቺን ልጅ ለምን ይዟት መጣ? ለምን ሊበጠብጣት ፈለገ? ቤቱን ያብ ያውቀዋል አደለ? ለምን ያብ እሱ ለምን ይዞሽ አይሄድም ብሎ ለመልስ አይሰጣትም ነበር። ሲቀጥል ደግሞ ልጅቷን እያመጣ ቤት ውስጥ እያመጣባት ልጅቷን ያቀውሳታል። ልዑል ከእሷ ምንድን ነው የሚፈልገው? ግራ ይገባኝ ማለት ሄሉማ። የልዑል ቡዳ በልቷታል። የልዑል ቡዳ እሱ ያ ልዑልን አልፈልግም እያለት እሷ ደግሞ ልዑልዬ ልዑልዬ ከአፏ አታወጣውም። ይሄማ ችግር አለ። ልምላሷ ላይማ፣ ማ ይሄ ልዑል የሆነ ነገር አሰርቶባታል አሁን እግዚአብሔር እና ትናንትና ውሽቅ እያደረጋት በቃ ተይው እሱን፣ እኔ አለውልሽ፣ እኔ አለውልሽ ከጎንሽ፣ በቃ ተይው አላት እኮ። እኔ አለውልሽ ማለት ምን ማለት ነው? እኔ አለውልሽ ማለት እኔ የእሱን ቦታ ተካለው፣ የእሱ ፍቅረኛ መሆንሽ እንተይና፣ ወደ እኔ ላይ ነው ፍቺው ማለት ነው። እንዲሁ ልዑልዬ ተው፣ አንተ ሰውዬ ተው ተው፣ የራስህ ለማድረግ ብለህ የሰው ህይወትን አትበጥብጥ። እኮ ጓደኛዋ ነክ ፍቅረኛዋ የፍቅረኛዋ ቦታ ልሰጣትም አትችልም መቼም አታደርገውም? ምን ማለት ነው እኔ አለውልሽ ያልከው። እኔ እኮ እያደረ ነው አሳድሬ ሳየው ጆሮ የራሱ በጡመና ነው የሚሰማው። ምን ማለት ፈልጎ ነው እኔ እስ በቃ ተይው እኔ አለውልሽ እኮ ነው ያላት። የፈለገችው የያብ ጠረንን የያብ እንክብካቤን የያብ ሽጉጫን የፈለገችው። አንተ ጓደኛ ኮንክ፣ የእሱን ቦታ መቼም ቢሆን ልትተካ አትችልም። ተው አንተ ልሽፊን። ኪርኪር ኪርኪር ኪርኪር አትበል ወይ፣ ወይ ልኡልማ ናት ክላይ የሆነ የሆነ ጋኔል ተቀምጧል። አው አው እንዲህ ልጅቷን እያመጣ ልጅቷን ታካንታለ እንዲው ልጅቷንማ ማ የተናገርካትን ነገር እንደው ትንሽ ጨመር በታደርግበት አፋፍን ስትል ደው አድርግተ ሳት መታት ማለት ነው። እንዲሁ የተናገርካ ቃል ማ እኔ ልቤ ውስጥ ጥልቅ እንዲ በጨመረላት በጨመረላት እያልኩ ነበረ። እና ምን ልላችሁ ነው ልዑል ምን ማለቱ ነው? እሱን ተይው እኔ አለሁልሽ እያለትኩ ነው የአብን ቦታ እኔ ልታካልሽ ይሄ ነገር ይነፋል እንዴ ይነፋለይ ይሄ ነገር እማ እንደዛ ካደረገች ጦርነቷ ከህዝብ ጋር ነው እንዲ እኛ ራሱ ንን ላይን ጠልተ ነው ወደ እሷ አምጥቶ ፍቅረኛ ሲሆን አስባችታል በስማ ሄልዬ ግን ማለት ነው የአብን ለማናደድ ከፈለግሽ እንዲሁ ልታሳብጁ ከፈለግሽ ማለት ነው እውነቴን ነው ምልሽ እናቴ ትሙት እንደው ብትጠሉኝ እንጂ እንደው ለፍቅር ሳይሆን ለምናምን ሳይሆን ሂሉ ከእንዳልክ ጋር ለአንድ ቀን በቪዲዮ መታ እብድ ብታደርገው ዋጋውን ያገኛል። ያ እብድ እሱ በዚህ አይደለ እያቃጠላት የመጣው በዚህ እሱም ወደ መጀመሪያ እሷም ወደ መጀመሪያ ሂዳል። ፍቅረኛ የሆኑ አይደለም እሱን አላውቅም ግን እርድብ ተደርጉ ይዛ መታ ለአንድ ለሁለት ቀን አብሮ ሰርተው ፍቅራቸውን ቢያይነ ቀጥል ቢል፣ አቤ ደስ ሲለኝ። እንደ ጅጅዬ ክፉ ወይ ክፉ ነገር አሰብኩ እንዲ ወይ የበደለንን በደል ሁሉ እኮ ረሳሁት። እኔማ የሆነ ነገር አለብኝ። ጌታ ይቅርበልኝ ልበል እንዴ? መድኃኒዓለም ይቅርበልኝ ልበል ልበል ወይ ሲሆን አላቅም። ይሁን እንደ እናንተ፣ እንዴት ነው አስተያየት የምትሰጡት? እኔ እኮ ልቤ ቲማቲም ነው፣ ሆዴ ቲማቲም ነው። ቂም በቀል አላቅም። እናቴ አላቅላችሁም ና እና ከመጠጡ ብግን በዛ ነው የምታደርገው። ለማንኛውም ዛሬ ይመጣል ብዬ የማስበው ምን እንደሆነ ታውቃላችሁ? ዛሬም ስቃይ ነው የምናየው። እርግጠኛ ነኝ ስቃይ ነው የምናየው። በቃ ቲንግ ኦፍ ቲንግ ሳደርግ ማለት ነው ሄሉ ሆስፒታል ሐኪም ቤት ገብታ ሐኪም ቤት ገብታ ከዛን ለያብ ተነግሮን ያበርግጎ መጥቶ ከዛ ልዑል በር ላይ ይቆምና በፍጹም አትገባም፣ በአንተ ምክንያት ነው እንዲህ የሆነችው ዘራፍ ዘራፍ ዘራፍ ሲሉ ሲቦቃቀሱ ነው የሚታየኝ ራዕይ ነው ትንቢት ነው ትንቢት ትንቢት ነው የሚታየኝ። ታማ ሐኪም ቤት ሄዳ ታማልሽ ምናምን ከዛ ያብ የሮጠ ምናምን መቶ ጥልቅሽ ዲ እንትና ልዑል ይዞ ማንቆሬውን ይዞና ወጣ፣ በአንተ ምክንያት ነው ዘራፍ ሲሎ ምናምን ይታየኛል። በቃ ከዛ ሄዱ ደግሞ የያብን ድምፅ ሰምጣ ብለን ብላ ምናምን በቃ አስገቡልኝ፣ አስገቡልኝ እሱን ነው የምፈልገው ምናምን ብለ ስቀውጠው ነው በቃ የሚታየኝ አይ ጂጂ፣ ይህንነት በእነሱ ማ ተሰቃየው። እኔ ራሴ እኔ ራሴ ተሰቃዩ። ፈጣሪ ሆይ የኤሌክትሪክ ፍቅር ላይ ምንም ሊሳካላት አልቻለም። በሚዲያ የሚወጣ ባል አይበረክትም፣ አይበረክትም። ይኸው ናቲም ሄደ፣ እንዳልክም ሄደ። ያ በሚሆኑ ኑሮ መረረኝ እያለ ነው። በሚዲያ የሚወጣ ባል ለሄዱ አይሆናትም፣ አይሆናትም። የሰው አፍ ነው መሰልኝ። የሰው አፍ ራሱ ቅልጥም ይሰብራል መሰልኝ። ወይ ወይ ወይ ወይ ወይ፣ ይሄማ ጸሎት እንደው መድሃኒ አለምዬ ከዚህ መንፈስ ጭንቀት አውጣትና እንደው ያሰበችውን መሻት ሁሉ አሟላላት። ሁ እንደ ሰው አይደለም። ሰው ላይ አይቶ ይፈራል። እቺ አጽያተኛ ነች፣ እቺ በደለኛ ነች ይላል። አንተ ግን ልብና ኩላሊትን ነው የምታየው። አይደና ሄልዬ፣ የልቧ መሻት አሟላላት መድሃኒ አለምዬ እንደው መልካም ነገር መልካም ዜናን አሰማል ለአንተ የሚሳን ነገር የለም። ሁሉ ነገር ውሸቱ ነው፣ ሁሉ ነገር ድራማ ሆኖ እንዶ ትኩስ ብርሃንን አሳየን። መንፈሳችን አይምሯችን። ግማሹ ያብን ይቀጠቅጣል፣ ግማሹ ሄሉን ይቀጠቅጣል። ኮሜንቶቹ በዛ ላይ የሚቀጠቅጧት እሷን እራሱ አሰቃዩት። በቲክቶኩ በኮሜንት ይረግጧታል አንዳንዶቹ ያብን ዘቅዝቆ ድባቅ ይመቱታል።

ልጆች ልጆቹ እኮ አርፎ ተቀምጠው ነበረ መጨረሻውን እናያለን እያሉ ተሰብስቦ የተቀመጡትን እንደ ማግኘት ወደላይ አጋልካቸው አጋልካቸው። ቆፍጣናው ሲሉክ የነበረው ጀግናው፣ አንበሳው፣ ነብሩ ሲሉክ የነበሩት በአፍጢሙ እንዲደፋ አደረጉ። ዘቀዘቁክ። ይሄ ሁሉ በራስ ምላሴ መጣ። አርፋ ትቀመጥም ነበር። ትላንትና ማን እንደዚህ አርጉ ብለህ እኮ መንገድ ስከፍት ረረረረ ዘሮ ቀለጠ ይሄን ነው ነው የምትፈልጎ ብሎ ከዛ ከውሽ ሚት ጋር ከድፍጥጣ ጋር ይዘው ለጥፌሽን አደረጉ። ድፍጤሽን እንደዚህ ዝቅዝቅሽ፣ አ ዝቅዝቅሽ። አዮ ቢቀርብህስ፣ እንዳከበሩክ ብትከበርስ፣ ምን ጦዞ ጦዞ ትላንትና ማምልጦክ ነው አምልጦክ ለማንኛውም ዛሬ እንደዚህ ሲታየኝ ሄልሻ ሐኪም ቤት ገብታ ይመስለኛል ከዛ ለያ ብትደውሉለት ምናምን ምናምን ይመስለኛል። ትንቢት ነው። ለማንኛውም አላችሁላ። ለዛሬ እንግዲህ ዛሬ ወቀጣ ለበጣ ዘበጣ ያለ ይመስለኛል። ለማንኛው እንጠብቃለን። ባየነው እንተረተራለን። መተርተር መች መብትና ዲሞክራሲ አለን። እኛም እንተረተራለን፣ እነሱም ምን በቀበቃሉ። አንድ እኩል፣ አንድ እኩል ነን። አ መንፈስ ጭንቀት ይይዛችኋል። ልጆቹ ኤሌክትሪክ ይጠጣሉ። ያው ነን። ያው ያው ያው ያው። ለማንኛውም አብርሃምና ውሽሚትን ይዤ እመጥቻለሁ። ውሽሚት ከአንተ ሌላ እያለች በቲክቶክ ላይ ያለቀሰች ያለቀሰሽ በአፍ በግንባሯ ስትደፋ ምናምን ቲክቶክ ላይ ዋራ አልወጣልሽ ማለት ነው። ለማንኛውም ሙሽሚትዬ የሰው ባል አያዘልቅ በለ ብለውሻል። ብዙዎቹ የሰው ባል የሰው ነው። እንኳን ነገ ከአንቺ የተሻለችውን ሲያገኝ ጥሎሽ ይሄዳል። እናትዬ ትዳር ያለው ወንድ ላይ አትንጦዝ። ጦዥ ይብለልሽ ነበረ እኔ ልጦ ይኸው፣ ሜዳ ላይ ዝርግፍ አርግቶሽ እሱ ወደ ሚስቱ ወደ ልጁ እናት እንደው የሰው በዓልን እንደው የምትነጥቁ ሴቶች ግን እንደው ሁሉ ነገራቸው ኤክስፓየርድ ይሁን፣ ኤክስፓየርድ ደግሞ እንደው ስታለቅሺ ግን ትንሽ አታፍሪ እናቴ ትሙት። እንዴ ስቅስቅ ኳለች። አታፍሪሙ የሰው ባለ ሴትዮዋ በህይወት እያለች በዛውም እርጉዙና እንደዚህ ሶፋድ ፊት ፊት ፊት ስትይ እንደ ትንሽ አልዘገነነሽም? እንደ ስታለቅሽማ እንደ ኮቆንጅየልሽ ደግሞ ምን አይወጣልሽም እኮ እንደ ከአብርሃም የተሻለ ባላተሽ ነው። እንደ እናትዬ የሰው ባለ አናቱ ላይ ወጥተሽ እንደዚህ የምትንበቆቦቂው አቤቱ ጌታዬ፣ ከበቋቃ ሴት ይሰውረን። የሰው ባልን ከሚቀሙ ምች፣ መጋኛ፣ ውቃቢ አድነን። ከኤሌክትሪክ ለበጣ የሰውን ብር ከሚለብጡ ከሚዘብጡ መጋኛዎች ሰውረን። ሄርምላያ ስራሽኖ ቻዩ እናቴ፣ አይዞሽ አይዞሽ ብያለሁ። ለማንኛውም መልካም ሁሉ